ኑያ ፕሊዝ፣ የመጨረሻ ቤት ሶስት ትሪ ነው። ከዚህ ጉድ ብቻ ዘና ብል፣ በቃ እንዴት ዘና አለ አንተ፣ እየተጨፈጨፍክ። እነዚህ ደግሞ ሶስት ቢቀጡ ጥሩ ነበር። አንዱ ብቻው ምን ምንድን ነው የሚሰራልኝ? ማርያም በምን ጋር ገለጸሽ ግላፍ ያላችሁ? እሺ በማርያም በቃ። እኔ ግን ግላፉን ይዛችሁታ አትሄዱ፣ እባካችሁ እባካችሁ፣ ግላፉን ይዛችሁታ አትሄዱ፣ በማርያም ይደርሳሉ። ኦፍ ኮርስ ይደርፋል። ግላፍ ግላፍ አላቸው እነሱ። ያለ ግላፍም ይደርሱብናል፣ ጋይስ ያለ ግላፍም ይደርሱብ ኖ ያ ግላፍ ካለሽ ልጅ፣ እስኪ ጊፍት ምስጭበት ቦታ ምትገቢበት ሶስተኛ ቦክስ ላይ ያለሽ እስኪ ግላፍ ካለሽ ሳሙና ግላፍ

ምን እያሉ ነው? እነዚህ ደግሞ ወራዳ ወላሉ። ደብል ካልመጣ ይቋረጣል። ይቋረጥ

ቢኑ አሁን እዚህ ጋር ልቀቀው። በቃ ጋይስ ዳብል በሁለት ነው የሚባዛው ጋይስ። የመጨረሻ ጌም ነው፣ የመጨረሻ ጌም ነው። በሁለት ነው የሚባዛው ኤቨሪባዲ፣ በሁለት ነው የሚባዛው ጋይስ